ለዛሬ የምንመለከተው የመጨረሻው የረቡዕ ሰሙነ ሕማማት ነው። በዚህ በሰሙነ ሕማማት ታላላቅ ታምራት የተፈጸሙበት በርካታ ታምራት የተከናወኑበት ነው፤ እሱ እንመለከታለን። የመጀመሪያው ረቡዕን በኦርቶዶክሳውያን ምእመናን ዘንድ ስናስብ ምክረ አይሁድ የተፈጸመበት ዕለት ነው። ይህ ዕለት ክርስቶስን ለማሳሰር ወይም በክፋት ለማስያዝ ከአስራ ሁለቱ አዋርያት መካከል አንዱ የሆነው ይሁዳ የተሰኘው ጌታችንን በጥቆማ ወይም በመሳም አሳልፎ የሰጠበት ልዩ ዕለት ናት። ይህም እንግዲህ የአይሁድ ሊቃነ ካይናት እንዲሁም ጻፍት ጌታን እንዴት መያዝ እንደሚገባቸው ክፉ ምክርን የመከሩበት ወይም ምክር የጀመሩበት ዕለት ነው። በዚህ ምክራቸውም ታላቅ ጭንቅ ነበረ። ስለዚህ ጌታን ለማስያዝ ከመካከላቸው ከ12ቱ አዋርያት መካከል በ30 ዲናር አታለው ልቡን ያሸፈቱት ይሁዳን እናገኛለን። ምክንያቱም ወቅቱ የፋሲካ በዓልን የሚያከብሩበት ዕለት በመሆኑ ብዙ ሕዝብ በጌታችን እንዳይታወቅ በታምራቱ የተማረኩ ሁሉ የሚያደንቁት ሁሉ ልውከት እንዳይፈጠር ከባድ ጥንቃቄ ያደረጉበት ጊዜ ነው። የሆነ ሆኖ በዚህ የጭንቀትና ክፉ ጊዜ ከደቀ መዛሙርቱ አንዱ የሆነው ይሁዳ የአስቆሮት ይሁዳ በመካከላቸው በመገኘት የክፉ ምክራቸው ተጋሪ ወይም ተባባሪ ሆኖ በዚህ ዕለት በቤተ ክርስቲያን ተሰብስበው ከልከዋ ተለይተው መላ ሰውነታችን ሰውነታቸውን ለእግዚአብሔር አስገዝተው የሚኖሩ የሞት ፍርዱን እየተዘከሩ እያሰቡ የሚያዝኑ የሚያለቅሱ እንዳሉ ሁሉ በአንጻሩ ደግሞ በክርስቶስ ሞት የሚዘብቱና የሚያላግጡም ሰዎች እንዳሉ ማሳያ ነው። በዚህ በሰሙነ ሕማማት ከቤተ መቅደሱ አገልግሎት በተጨማሪ ምንም አይነት ማህበራዊ ግንኙነቶች በክርስቲያኖች የማይካሄደው በዚህ በክፉ የአስቆሮቱ ይሁዳ ምክንያት ነው። ስለዚህ የሚያወሳው ምክንያት ደግሞ ምእመናን ሁሉ በጾሙም፣ በጸሎቱም በስግደቱም ተወስነው ከዚህ በኋላ ወደ የቤታቸው የሚሄዱበት ነው። እስከ ኮከብ እስክትሰርቅ ወይም ፀሐይ እስክትገባ ድረስ እስከ ማታ ሆኑ የሚጾሙበት ሰዓት ነው። ሌላው ይህ ረቡዕ መልካም ማዛ ያለው ቀን ተብሎ ይጠራል። ይህ መልካም ማዛ ያለው የተባለው ቀን በዚህ በባለሽቷ ማርያም ታሪክ ውስጥ የምናገኘው ነው። ይህችም ሴት በቤተ ስምዖን ዘለምጽ በምንለው ቤት ጌታችን በቤቱ ተገኝቶ እራት እየበላ ባለበት በዚህ ሰዓት ላይ መላ ይወቷን በዝሙት ያጣች አንዲት ሴት ቀርባ ከጌታችን እግር ስር ተደፍታ በእንባዎቿ እያነባች በፀጉሮቿ እያበሰች የክርስቶስን እግር እያጠበችና እያበሰች አጢአቷን የተናዘዘችበት የመልካም ሽቶን የሶስት መቶ ወቄት ወርቅ የሚፈጀውን ያፈሰሰችበት ነው ይህም እንግዲህ ለእኛ እንደ አጢአት የከረፋውን ሰውነታችን አጢአታችን በደላችንን ሁሉ እንደ መልካም ሽቱ የሚያጣፍጥ አምላካችን አጢአትሽን ይቅርብ እየሻለው ከዚህ በኋላ አጢአትን አትስሪ ብዙ ያለው አጢአቷን ይቅር ብያት ያለው ብሎ እጅግ ዋጋ ብዙ የሆነውን ነገር እንደሰጠች ይህንን ቀን መልካም ማዛ ቀን ብለን እንጠሯለን። የመጨረሻው ይህ ቀን የንባ ቀንም ይሰኛል። በተመሳሳይ መልካም ማዛ እንደ ባለሽቱዋ ማርያም እንዳለው በጌታ እግር ስር ተደፍታ መላ አጢአቷን ይቅር እንዲላ በእንባዋ እንዳጠበች፣ እኛም እያንዳንዳችን ክርስቲያኖች ለአጢአታችን እያሰብን እየተዘከርን ከጌታችን እግር ስር ወድቀን በነዋጣታችን ይቅር እንዲለን የምናስብበት ልዩ የጸሎት ሰዓት ነው። እግዚአብሔር አምላክ ጸሎታችንን ምሕላችንን አስተብቍዖታችንንና ስግደታችንን ሁሉ ተቀብሎ ከሰሙነ ሕማማት ወደ ሰሙነ ትንሣኤ በሰላም በጤና እንዲያደርሰን የአምላካችን መልካም